ተናስሊ እንደምናመሻችሁ ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የዳሴ ድምጽ ነው። ከሳቱ ዜናዎች ጋር አንተነህ ደግፌ ነኝ። በቅድሚያም አበይት ነጥቦችን እንሆ። በየደረጃው ሁሉ የጥያቄዎችን በፍትሐዊ መልኩ በመመለስ ጥልቅ የሆነ የሰንደቅ ዓላማ ትርጓሜን በህዝቡ ዘንድ ማስረጽ እንደሚቻል ፕሬዚዳንት ዶክተር ሙላቱ ተሾመ ገለጹ። በህዋ ላይ ህዝቦች የሚኖሩበት አዲስ አለመፍጠራቸውን ተመራማሪዎች ገለጹ። አብራችሁን ቆዩ። የአስቸኳይ ጊዜ አዋጅ ኮማንድ ፖስት የአስቸኳይ ጊዜ እርምጃ አፈጻጸም መምሪያ አወጣ። በመምሪያው መሰረት የንግድ ስራዎችና ሌሎች አገልግሎቶችን ያለበቂ ምክንያት ማቋረጥ እየተከለከለ ነው። ከዚህ በተጨማሪ የሽብርተኛ ድርጅቶችና ሚዲያዎች ማሳየት፣ መከታተልና ሪፖርት ማድረግ እየተከለከለ ነው። መመሪያውን በተመለከተ የኮማንድ ፖስት ሴክሬታሪያትና የኢፌድሪ መከላከያ ሚኒስትር አቶ ሲራጅ ፈጌሳ መግለጫ ሰጥተዋል። ብሩክ ያሬድ በቅርቡ በሀገሪቱ የተፈጠረውን አለመረጋጋት ተከትሎ የሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጅን ደንግጓል። በአዋጁ መሰረት የተቋቋመው ኮማንድ ፖስትም የአዋጁን ደንብ በማውጣት የማስፈጸሚያ መመሪያም አውጥቷል። የአስቸኳይ ጊዜ እርምጃ አፈጻጸም መመሪያውን በማስመልከት የኮማንድ ፖስቱ ሴክረታሪያት እና የኢፊድሪ መከላከያ ሚኒስትር ሲራሽ ፈጌሳ መግለጫ ሰጥተዋል። በዋነኛነት እስካሁን ያለው እንቅስቃሴ ጸረ ሰላምና ጸረ ልማትና ጸረ ህዝብ አመለካከት ያላቸው ሀይሎች በህዝባችን በተለያዩ አግባብ የተነሱ የመልካም አስተዳደርና የልማት ጥያቄዎች ትክክለኞችንም ጭምር ወደ ተዛባ አቅጣጫ በመውሰድ አሁን የተፈጠረው ሁከትና አለመረጋጋት ቀጣይነት እንዲኖረው የማድረግ ስራዎች እየሰሩ ያሉበት ሁኔታ ይታወቃል። መንግስት እንደ መንግስት ከህዝብ የተነሱትን ጥያቄዎች መሰረት አድርጎ ራሱን በጥልቀት በማየትና ለተነሱ ጥያቄዎች ትክክለኛው ምላሽ ለመስጠት እየሰራ ባለበት ወቅት ነው። እንግዲህ ይህን ምላሽ በተገቢው ለህዝብ መስጠት እንዳይችል ቀጣይነት ያለው ሁከት በማባባስ ህዝብና መንግስት እንዳይገናኙና እጅና ጓንቶ ነው የጀመሩትን የልማትና የሰላም እንቅስቃሴ ማስቀጠል እንዳይችሉ ለማድረግ የተፈጠረ እንቅስቃሴ ነው። አሁን ያለው አጠቃላይ ሁኔታ በምናይበት ጊዜ ስለዚህ የዚህኛው የአስቸኳይ ጊዜ እርምጃ ፋጸም መመሪያ ዋናው የትኩረት አቅጣጫው እና የሚያነጣጥረውም በእነኚህ ጸረ ህዝብ፣ ጸረ ልማት እና ጸረ ሰላም ኃይሎች ላይ ያነጣጠረ ነው የሚሆነው በዋነኛነት። ስለዚህ እነኚህ አካላት ከተለያዩ የውጭ ሀገር አካላት ጋር በመቀናጀት ውስጥ ካሉ ጸረ ሰላም ኃይሎች ጋር በመቀናጀት አጠቃላይ ህገ መንግስታዊ ስርዓቱን ለማፍረስ እየሰሩ ያሉበት ሁኔታ ነው ያለው። ይህ ኮማንድ ፖስት ይህን በደንብ የተቀመጡትን አቅጣጫዎች በዝርዝር እንዴት በተግባር ወደ መሬት ወርዶ ይፈጸማሉ የሚል ደግሞ ዝርዝር የአፈጸም እርምጃ ማስዚያ መመሪያ አዘጋጅቷል። የዚህ መመሪያ ዋናው ዓላማውም ዋናው ቁልፍ የሚያነጣጥርበት ታርጌቱም ጭምር በእነኚህ ጸረ ህዝብ፣ ጸረ ልማት እና ጸረ ሰላም ሀይሎች የህዝባችን ልማት በሚያወድሙ፣ የህዝባችንን ሰላም በሚያውኩ፣ የህዝባችንን ንጹህ ልጆች በተሳሳተ መንገድ እየወሰዱ አላስፈላጊ ድርጊት ጭምር ላይ እንዲሳተፉ የሚያደርጉን አካላትን ጭምር ስርዓት ለማሳዝ እና በትክክለኛው በህጋዊ የሆነ አግባብ እነኚህን ለመታገል ከመላው ህዝባችን ጋር በመሆን ነው እየተዘጋጀን ያለ ነው። በዋነኛነት ሶስት ክፍሎች ያሉት መመሪያ ነው። የመጀመሪያው ክፍል ክፍል አንድ የተከለከሉ ተግባራት ከአስቸኳይ ጊዜው አዋጁን መሰረት በማድረግ የተከለከሉ ተግባራትን የሚገልጽ ነው። እነኚህ የተከለከሉ ተግባራት የያዘው ክፍል ራሱ ሶስት ንዑስ ክፍሎች አሉት። አንደኛው ንዑስ ክፍል በመላው በሀገሪቱ ውስጥ በሀገሪቱ ውስጥ የተከለከሉ ተግባራት የሚገልጽ ነው ንኡስ ክፍል ሁለት ደግሞ በተወሰኑ የሀገሪቱ አካባቢዎች በተጨማሪ እንዳይፈጸሙ የተከለከሉ ተግባራት የያዘ ነው። ንኡስ ክፍል ሶስት የክፍል አንድ ንኡስ ክፍል ሶስት ደግሞ እንደዚሁም ግዴታ የመተባበር ግዴታን፣ መረጃ የመስጠት ግዴታን የሚያመለክት ነው የሚሆነው። ከዛ በተረፈ ንኡስ ማለት ክፍል ሁለት የዚህ መመሪያ ክፍል ሁለት የሚገልጸው በዋነኛነት እነኚህ የተከለከሉ ተግባራት ተፈጽመው ሲገኙ መወሰን ስላለባቸው እርምጃዎች ነው የሚያስቀምጠው ክፍል ሁለት ክፍል ሶስት ደግሞ በተመሳሳይ በሌላ መልኩ ደግሞ የሚያስቀምጠው ተሀድሶና ፍርድ ቤት ስለማቅረብ የሚገልጽ ነው የሚሆነው። በዚህም መሰረት ሁከትና ብጥብጥ የሚያስከትል ቅስቀሳና ግንኙነት ማድረግ የተከለከለ መሆኑን አስቀምጧል። ይህ ማለት ጽሁፍ ማዘጋጀት ማተምና ማሰራጨት፣ በምልክት መግለጽ ወይንም መልእክትን በማንኛውም ሌላ መንገድ ለሕዝብ ይፋ ማድረግ ፈቃድ ሳይኖር ማንኛውንም ህትመት ወደ ሀገር ውስጥ ማስገባትና ወደ ውጭ ሀገር መላክን ይጨምራል። ለሁከትና ብጥብጥ ምክንያት የሚሆኑ መልእክት በኢንተርኔት፣ በሞባይል፣ በጽሁፍ፣ በቴሌቪዥን፣ በሬዲዮ፣ በማህበራዊ ሚዲያ ና ሌሎች የግንኙነት ዘዴዎች መለዋወጥም የተከለከለ ነው። ማህበራዊ ድረገጽ ተከልክሏል የሚል አይደለም። ማህበራዊ ድረገጽ መጠቀም ተያይዞ የተቀመጠው አሁን የተጀመረውን ሁከት ወይም ደግሞ ከአዋጁ ጋር ከአስቸኳይ ጊዜ አዋጁ ጋር የተቀመጡትን ግዴታዎች ወይም ደግሞ የተከለከሉ ተግባራትን በመፈጸምና እነሱ ለመተግበር በሚደረግ እንቅስቃሴ ወይም ደግሞ እነሱ እንዲተገበሩ ለማገዝ የሚደረጉ ድርጊቶችን ለመከልከል ነው። ስለዚህ ከዚህ በፊት የነበሩትን አይደለም እስካሁን የነበረውን ያለፈ ጉዳይ ነው። ከዚህ በኋላ መመሪያው ከወጣ በኋላ ባለበት ጊዜ ውስጥ በዚህ መልክ ያለ ግንኙነት ግንኙነትን ጭምር ነው የሚከለክለው፣ ግንኙነትን ጭምር ነው የሚከለክለው። ስለዚህ እንደዚህ አይነት ግንኙነት ካለ ማንኛውም ሰው ከእንደዚህ አይነት ግንኙነቶች ራሱን ማቀብ ይኖርበታል ማለት ነው። በሽብርተኝነት ከተሰየሙ ድርጅቶችና ጸረ ሰላም ቡድኖች ጋር ማንኛውንም ግንኙነት ማድረግ፣ የቴሌቪዥን ወይንም የሬዲዮ ፕሮግራም መከታተል ማለትም ኢሳት፣ ኦኤምኤን እና የመሳሰሉ የሽብርተኛ ሚዲያዎችን ማየትም ሆነ ማሳየት፣ ሪፖርት ማድረግም የተከለከለ ነው። ዲፕሎማቶች ለደህንነታቸው ሲባል ከአዲስ አበባ አርባ ኪሎ ሜትር ራዴስ ውጪ ሳያሳውቁ መንቀሳቀስ እንደሌለባቸውም ተገልጿል። ዲፕሎማቲክ በተመለከተ አርባ ኪሎ ሜትር በላይ መንቀሳቀስ አትችሉም፣ ሲባል ለራሳቸው ደህንነት ነው፣ ከሌላ ነገር አይደለም። ስለዚህ እንደዚህ አይነት ከዛ ውጭ በሚሆኑበት ጊዜ ማሳወቅ አለባቸው። ማሳወቅ አለባቸው ሲባል አይዘር ኃላፊነት ራሳቸው ሊወስድ ይችላል ወይም ጥበቃም ሊደረግላቸው ይችላል። ስለዚህ አሳውቀው ነው መንቀሳቀስ ያለባቸው ሲፈቀድ በኮማንድ ፖስት ኮማንድ ፖስቱ በቀይ ዞንነት በለያቸው ዝርዝር ቦታዎች የጦር መሳሪያ፣ ስለት ወይም እሳት የሚያስነሱ ነገሮችን ከራስ ይዞታ ውጪ ይዞ መንቀሳቀስ የተከለከለ ነው። የኢኮኖሚ አውታሮች፣ መሰረተ ልማትና ኢንቨስትመንት ተቋማት፣ የእርሻ ልማቶች፣ በፋብሪካዎችና በመሰል ተቋማት ከቀኑ 12 ሰዓት እስከ ንጋቱ 12 ሰዓት ድረስ በአካባቢያቸው ከተፈቀደለት ሰራተኛ በስተቀር ማንኛውም ሌላ ሰው መንቀሳቀስ የተከለከለ ነው። አንደኛው የተለየው ቦታ በሀገሪቱ በሁሉም አቅጣጫዎች ባሉ ድንበሮች 50 ኪሎ ሜትር ወደ ውስጥ ገባ ብሎ፣ ይሄ እነኚህ አንቀጾች ወይም ደግሞ ቀይ ዞን ብለን የለየነው አንዱ ቦታ ይሄ ነው። በዋና ዋና የሀገራችን መንገዶች 25 ኪሎ ሜትር ወደ ግራ እና 25 ኪሎ ሜትር ወደ ቀኝ። እነኚህም የተለዩት ዋና ዋና መንገዶች አንደኛው ከአዲስ አበባ ጅቡቲ ያለው መንገድ ነው። ሁለተኛ ከአዲስ አበባ ሻሸመኔ ዶሎ ያለው መንገድ ነው። ሶስተኛ ከአዲስ አበባ ሐረር ያለው መንገድ ነው። አራተኛ ከአዲስ አበባ አሶሳ ያለው መንገድ ነው። አምስተኛ ከአዲስ አበባ ጋምቤላ፣ ስድስተኛ ከአዲስ አበባ ገብረ ጉራቻ፣ ሰባተኛ ከጎንደር መተማ፣ ስምንተኛ ከጎንደር ሁመራ ዘጠነኛ ከአዲስ አበባ ሻሸመኔ ሞያሌ መንገድ። እነኚህ ዋና ዋና መንገዶች 25 ኪሎ ሜትር በቀኝና 25 ኪሎ ሜትር በግራ ቀይ ዞን ተብለው የተለዩና ቅድም የገለጽኳቸው አንቀጾች ተግባራዊ የሚሆኑባቸው ቦታዎች ናቸው። እነዚህ ለዜጎች ደህንነት ሲባል የወጡ ድንጋጌዎችን ህብረተሰቡ ከጸጥታ አካላት ጋር በመሆን ለተግባራዊነታቸው እንዲሰራ ጥሪ አቅርበዋል። መላው የሀገራችን ህዝቦች አሁንም እያደረጉት ያለ ድርጊት ነው። ይህን አዋጅ ለማስፈጸም ከጫፍ እስከ ጫፍ እየተረባረቡ እንዳሉ እናውቃለን። በራሳቸው አቅምም ሰላም ለማረጋገጥ እየተሰሩ ያለውን ስራ እናውቃለን። ስለዚህ ህዝቦች በያሉበት እየሰሩት ያለውን ስራ አሁን ይህን መመሪያ በምናወጣበትም ሰዓት ጭምር በየቦታው በመሳተፍና ተግባራዊ ድጋፋቸውንና ከድጋፍ ያለፈም በማስፈጸም ጭምር እያደረጉት ያለው እንቅስቃሴ ተጠናክሮ እንዲቀጥል በዚህ አጋጣሚ ማሳሰብ እፈልጋለሁ። ኮማንድ ፖስቱ ያወጣውን የአስቸኳይ ጊዜ አዋጅ የአፈጻጸም መመሪያ ሙሉ መግለጫ ከዜናው ቀጥሎ የምናቀርብ ሲሆን ይህኑ ሙሉ መግለጫ በድጋሚ ለመከታተል ከፈለጋችሁ የኢትዮጵያ ብሮድካስቲንግ ኮርፖሬሽንን የድረገጽ፣ ኢቢሲ ኢቲን መከታተል ይችላላችሁ። ወደ ቀሪ ዜናዎች አልፋለሁ። በየደረጃው ያሉ የህዝብ ጥያቄዎችን በፍትሃዊ መልኩ በመመለስ ጥልቅ የሆነ የሰንደቅ ዓላማ ትርጓሜን በህዝቡ ዘንድ ማስረጽ እንደሚቻል ፕሬዚዳንት ዶክተር ሙላቱ ተሾመ ገለጹ። ህገ መንግስታዊ ስርዓቱን ለማፍረስ የሚጥሩ ኃይሎችን ህብረተሰቡ በጠንካራ የመተባበር በመንፈስ ሊከላከል እንደሚገባም አሳስበዋል። የልቤ ማዘንጊያ ሰንደቅ ዓላማችን የሉዓላዊነታችን መገለጫ በብዝሃነት ላይ የተመሰረተው አንድነታችን አርማ ነው በሚል መሪ ቃል ዘጠነኛው የሰንደቅ ዓላማ ቀን ይከበራል። የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ በዓሉን አስመልክቶ በሰጡት ጋዜጣዊ መግለጫ እንዳሉት የኢትዮጵያ ሰንደቅ ዓላማ ለብሔር ብሔረሰቦችና ህዝቦች ብሔራዊ አንድነት መገለጫ ጥልቅ ትርጓሚ ያለው ነው። የኢትዮጵያ ሰንደቅ ዓላማ የመላው የሀገራችን ብሔሮች ብሔረሰቦችና ህዝቦች ዘመን ተሻጋሪ የነጻነት ትግልና ድል የዘላቂ ሰላም፣ የብሔራዊ እኩልነት፣ የዲሞክራሲያዊ አንድነትና በራሳችን ትጋትና ጥረት ደግሞ ወደ ስልጣኔ ማማ ለመውጣት የምናደርገው ትግልና የውጤቱም አርማ ነው። ሀገራዊ አንድነትና የዲሞክራሲያዊ ስርዓት ግንባታ ሂደቱ ተጠናክሮ ሰንደቅ ዓላማችን ተጠብቃና ተከብራ እንድትኖር ያሉብንን የመልካም አስተዳደር ችግሮች መፍታት ይገባል ነው ያሉት ፕሬዝዳንት ዶክተር ሙላቱ በተውለበለበች ቁጥር ልዩ ውስጣዊ ስሜት የምትፈጥርብን ሰንደቅ ዓላማችን ሁሌም ተከብራና ተጠብቃ እንድትቆይ በአሁኑ ወቅት ለሰዓታችን አደጋ የሆኑትን የመልካም አስተዳደር ችግሮችና የኪራይ ሰብሳቢነት አመለካከት ከስር መሰረታቸው መንግለን በማጥፋት የጀመርነውን የልማትና የዴሞክራሲ ሥርዓት ግንባታ አጠናክረን እንድንቀጥል ጥሪህን አቀርባለሁ። ድህነትን ለማሸነፍ በጀመርነው ትግልና እያገኘን ባለነው አንጸባራቂ ውጤት ሰንደቅ ዓላማችን በዓለም አቀፍ መድረክ ከፍታዋ እየጨመረ መምጣቱን ፕሬዝዳንቱ አንስተዋል። ትናንት በድህነት የምትታወቀውን የሀገራችንን ገጽታ የመለወጥና የሰንደቅ ዓላማችን ክብርና ሞገስ የሚያዋርዱትን ተግባራት በማስወገድና በመቃወም ክብሯን ከፍ ማድረግ ከባድ ኃላፊነት ተጥሎበታል። ዛሬ ሰንደቅ ዓላማችን በመላው ዓለም ከፍታዋ እየጨመረ ይገኛል። ይህ የሆነው ያለውም በልህና በቁጭት መንፈስ በድህነት ላይ መላው የሀገራችን ሕዝቦች የከፈቱት ዘመቻ ብሔራዊ ክብራችን ከፍ እያደረገው በመሆኑ ነው። በተለይም ከቅርብ ጊዜያት ወዲህ ህገ መንግስታዊ ስርዓቱን ለማወክ በውጭ ኃይሎች እየታገዙ ሁከትና ግርግር የሚፈጥሩ ኃይሎችን ለመከላከል ሁሉም ኢትዮጵያዊ በጋራ ሊረባረብ እንደሚገባ ጥሪ አቅርበዋል። ህገ መንግስታዊ ስርዓቱን ለማፍረስና ለግል ፍላጎትና ጥቅማቸው ለማዋል ሌት ተቀን የሚፍጨረጨሩትን ጸረ ሰላም ኃይሎች ነጥሎ ማውጣትና የሀገራችንን ብሔራዊ ጥቅም አሳልፈው ለጠላት ለመስጠት የተሳተፉትን ማጋለጥና መታገል ከመላው ህዝባችን በተለይም ከመላው አገር ወዳድ ኢትዮጵያን ይጠበቃል። ሰንደቅ ዓላማ የአንድነት መገለጫ መሆኑን አስተያየታቸውን ለቢሲ የሰጡ የባህር ዳር ከተማ ነዋሪዎች ገለጹ። የአማራ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ በኩሉ ለህብረተሰቡ የሰንደቅ ዓላማን ክብርና ምንነት ለማስረጽ እየተሰራ ቢሆንም ግንዛቤ በመፍጠር በኩል ብዙ መስራት አለበት ብለዋል። ዳዊት ጣሰው ኢትዮጵያ፣ ዘመን ተሻጋሪ የሰንደቅ ዓላማ ታሪክ ካላቸው አገራት መካከል አንዷ ናት። የአገሪቱ ህዝብም አገሩን ከሰንደቅ ዓላማው ለይቶ እንደማያይ በበጎ የሚሆን በክፉ ታሪካዊ ወቅቶች ማስመስከሩን ድርሳናት ያስረዳሉ። ሰንደቅ ዓላማ በህዝቡ ዘንድ ልዩ ትርጉም አለው። ለእኔ ለኢትዮጵያዊነቴ መገለጫዬ ነው በየትኛውም የዓለም አደባባይ። ስለዚህ ሰንደቅ ዓላማችን ማንነታችን ነው። ሰንደቅ ዓላማችን ኩራታችን ነው። ሰንደቅ ዓላማችን የማንነታችን መገለጫ ነው። ማንኛውም የህብረተሰቡ ክፍል ከሀገር ጫፍ እስከ ጫፍ አንድ የሚያደርገው የራሱ የሆነው አርማው ነው ሰንደቅ ዓላማ። ስለዚህ ሰንደቅ ዓላማ በዓል መከበሩ እራሱ ትውልዱ ከላይ ከአባቶቹ የመጣውን ክብር በደንብ እንዲገባው ሰርጾ እንዲገባው ና ለባንዲራው ተቆርቋሪነት እንዲኖረው ባንዴራ ደግሞ አገርን ስለሚወክል ለአገሩ ልዩ ክብር እንዲኖረው ያደርጋል። ሰንደቅ ዓላማችን የለዋላዊነታችን መገለጫ በብዛነታችን ላይ ለተመሠረተው አንድነታችን አርማ ነው በሚል መሪ ሀሳብ በአገሪቱ ለዘጠነኛ ጊዜ የሚከበረው የሰንደቅ ዓላማ ቀን በአማራ ክልል በተለያዩ ስነ ስርዓቶች ይከበራል ያሉት ደግሞ የክልሉ ኮሚኒኬሽን ጉዳዮች ቢሮ ዳይሬክተር አቶ ንጉሶ ጥለውን ናቸው። ሰኞ በሁሉም የመንግስት መስሪያ ቤቶችና ትምህርት ተቋማት በመሳሰሉት ተቋማት ሰንደቅ ዓላማ የመስቀል እንደዚሁም ቃል ኪዳን የመግባት ቃለ መሐላ የመፈጸም ተግባራት ይከናወናሉ። ባለፉት ስምንት ዓመታት የተደረጉ የሰንደቅ ዓላማ ቀኖች ህብረተሰቡ ዘንድ ስለ ሰንደቅ ዓላማ ያለውን ግንዛቤ ከማሳደግ አንጻር አስተዋጽኦ የነበራቸውን መሆኑን አንስተውም አሁንም በክልሉ የሰንደቅ ዓላማን ክብርና ምንነት በማስረጽ በኩል ብዙ ስራዎች እንደሚጠበቁ ያመላከተ ነው ብለዋል። በቅርቡ በሰንደቅ ዓላማ ላይ የተደረገው ህገወጥ ድርጊትን እንደ ምሳሌነት በማንሳት ህገወጥ ሰንደቅ ዓላማ ሲወጣ ህብረተሰቡ አውግዟል። ነገር ግን ደግሞ ሰንደቅ ዓላማውንና ህገ መንግስቱን ረግጦ ሌላ ሰንደቅ ዓላማ በአንዱ በኩል የኦነግ ሰንደቅ ዓላማ በሌላው በኩል ደግሞ የብሔር ብሔረሰቦችንና ህዝቦች ሃይማኖቶችን እውቅና ያልሰጠ ሰንደቅ ዓላማ አይሰቀልም ነበር። ስለዚህ የሰንደቅ ዓላማ ቀን ብቻ ሳይሆን አጠቃላይ በአንድ የፖለቲካ ማህበረሰብ ግንባታ፣ በአንድ የኢኮኖሚ ማህበረሰብ ግንባታ ላይ የበለጠ መማማር የበለጠ ጥናት ማድረግ ምርምር ማድረግ የሚያስፈልገን መሆኑን የተረዳንበት ጊዜ ላይ ነው ያለ ነው። ሰንደቅ ዓላማ የሀገር መለያ በመሆኑ በየዓመቱ ቀኑ መከበሩ ወጣቱን ትውልድ ለማስተማር እንደሚያግዝ ኢቢሲ ያነጋግራቸው የድሬዳዋ ከተማ ነዋሪዎች ገለጹ። የሰንደቅ ዓላማ ቀንን ከማክበር ባለፈም በዘላቂነት ትውልዱን ስለ ሰንደቅ ዓላማ ክብር ማስተማር ያስፈልጋል ብለዋል። ጌቱ ላቀው አስተያየቶቹን አሰባስቧቸዋል። ሰንደቅ ዓላማ ለኔ ታሪኬ ነው። ምክንያቱም ኢትዮጵያን ለዓለም ያወቅንባት የተዋወቅንባት ባንዲራ በመሆኗ ታሪክ ነው ላለው ሰንደቅ ዓላማ የማንነታችን መገለጫ ነው አርማችን ነው እና የአንድነታችን መተሳሰሪያ አርማችን ነው ብዬ ነው የማስበው። አገርም ሆነ ሕዝብ ያለ ሰንደቅ ዓላማ መታወቂያ የለውም። የሀገራችን መጠሪያውም መኖሪያውም አገሩም ባንዲራችን ክብራችን ነው። ስለዚህ ሰንደቅ ዓላማችን ከማንም ነገር በላይ ነው። የአንድነታችን መገለጫ፣ የነፃነታችን ምልክት። ኢትዮጵያ የምትታወቀው በባንዲራ ነው። የሰንደቅ ዓላማ ቀን ብሎ ብቻ በዓመት ማንሳት ሳይሆን አንድ ታሪካዊ ቦታ ተዘጋጅቶለት ታሪካዊ መጽሐፍ፣ ለወጣቱ የሚማርበት መጽሐፍ በየዓመቱ የሚታደሱ መጽሐፎች፣ ማስተማሪያዎች መዘጋጀት አለባቸው ላሉ የሁሉም ነገር መገለጫችን ነው ማንነታችን የሚገለጽበት ነገር ስለሆነ መከበሩ ጥሩ ነው ላለው። ሁለተኛ ለልጆቻችንም ልናስተምርበት የምንገባ ነገር ነው። በዓሉ በዓሉ መከበሩ የባንዲራችንን ቀን እንድናስባት የባንዲራችን ፍቅር እንዲኖረን እንደገና ደግሞ መጪው ትውልድ ባንዲራችን ማለት ምን ማለት ነው? ባንዲራ ማለት ምንድን ነው? ዓላማውስ ምንድን ነው? እንደገና ደግሞ ፍቅር እንዲኖረውና ለተተኪው ትውልድ የምናስተላልፍበት ነው። በኦሮሚያ ክልል አዳማ ወረዳ የሚገኙ አርሶአደሮች ንብረታቸው በጥፋት ኃይሎች በመውደሙ ህይወታቸው አደጋ ላይ መውደሙን ገለጹ። በወረዳው ከ1400 ሄክታር በላይ የሸንኮራ አገዳ ማሳ መውደሙን የወረዳው አስተዳደር አስታውቋል። ሮዛ መኮንን ተጨማሪ ያላት። በአዳማ ወረዳ ዋቅ የሚያ ቀበሌ ማህበር ምሽቱ ለንጋት ቦታውን ለቋል አርሶ አደር ፈይሳ ከለቻ ይህን ጋት ጠብቀው ወደ ሸንኮራ አገዳ ማሳቸው አምርተዋል። እንደ ወትሮው ኮትኩተውና ተንከባክበውት ሊመለሱ ግን አይደለም፣ በጥፋት ኃይሎች ለተቃጠለው የሸንኮራ አገዳ እርሻቸው የተሰማቸውን ቁጭት ለመግለጽ ብቻ እንጂ። ያቃጠሉት ዱርዬዎች ናቸው። ይህንን ያደረጉት የውጭ ሚዲያ በመከታተል ነው። እኛን ያቃጠሉት እንጂ አገዳ አላቃጠሉም። ተቃጥልናል ከንተ መርቶ አነ ብልቹ ጆላ ገነመ ተርባት አጠቃላይ ያለኝ ቤተሰብ ወደ ሰባት ቤተሰቦች ናቸው። ከዚህ ውስጥ አራቱ ተማሪዎች ናቸው። እነዚህ ተማሪዎች አሁን መማራ የላቸውም፣ የሚበሉት ነገር የላቸውም። የቤት ውስጥ ያለችው እህል አምስት ቁና የምትሆናት ከ9 ሺ በላይ አባላትና ከ26 ሺ በላይ ቤተሰቦችን በመያዝ ለወንጂ ሸዋ ስኳር ፋብሪካ የሸንኮራ አገዳ እያመረተ የሚሸጠው የዩኒየን አባላትም እንዳርሶ አደር ፈይሳ ከለቻ ሁሉ የጥፋት ኃይሎች ሰለባ ሆነዋል። በድንገት ይህ የደረሰው ቃጠሎ እንደ ቀበሌያችን ብቻ ሳይሆን በሀገር እድገት ላይ ከፍተኛ ተጽዕኖ አለው። ለምን ብንል ሀገሪቱ ስኳር ከውጭ ነው የምታስገባው፣ ለዚህም የውጭ ምንዛሬ ታወጣለች። እናም የተቃጠለው አገዳ በቀጥታኛም ቢጎዳም በተዘዋዋሪ ሁሉንም ኅብረተሰብ ይጎዳል። የድርጊቱ ፈጻሚዎችም ቢሆኑ የእኛ ጠላቶች ናቸው። አገዳ ከነመ ሆን ነብር አንቀም ህይወታችን በጣም አደጋ ውስጥ ወድቋል። ይህ አገዳ እኮ ለእኛ ሁለ ነገራችን ነው። እነዚህ ጸረ ሰላም ኃይሎች በሞተር ሳይክል እየተዘዋወሩ ቤንዚን እያርከፈከፉ ነው ያቃጥሉብን። በዚህ ምክንያት በደረሰው ጉዳት ከ1454 ሄክታር በላይ የወደመበት ሁኔታ ነው ያለው። በዚህም ከ21 ሚሊዮን ቁምታል በላይ ያጣንበት ሁኔታ ነው ያለው ከአንድ መቶ ዘጠኝ ሚሊዮን ብር በላይ የሚያወጣ አገዳ ነው የወደመብን፣ ማለት ነው። የከፍተኛ ጉዳት ነው የደረሰብን። በወንጅ ስኳር ፋብሪካ የሚለማው የሸንኮራ አገዳ ምርትም ለጥፋት ተጋልጧል። በፋብሪካ ይዞታ ላይ ወደ 36 ሄክታር አገዳ ተቃጥሏል። በትንሹ ከ200 ሺህ ኩንታል በላይ ስኳር ይገኛል ተብሎ ነው የሚታሰበው ና እንደ ሀገር በኢኮኖሚ ላይ በአርሶ አደሩ ገቢ ላይ እንዲሁም በፋብሪካው አመታዊ የስራ ቅር ላይ እንዲሁም ገቢ ላይ የሚያደርሰው ተጽዕኖ ቀላል አይደለም። ህብረተሰቡም ተጠቃሚነት ያልተዋጠላቸው እና የአካባቢው ልማት መስፋት እጅጉ የሚያስጨንቃቸው ሀይሎች ናቸው። ይህንን ጉዳት እንዲደርስ ያደረጉት ና እኔ መንግስት እነኝን አካላት ተከታትሎ ለህግ ማቅረብ አለበት። የሀገሪቱ መረጋጋት ኢኮኖሚያዊ ተጠቃሚነታቸውን ያረጋገጠ እንደነበር የሚያነሱት አርሶ አደሮቹ የሰላም ዋጋ ትልቅ ነው ይላሉ። ሰላም ነጋ ሰላም ስኖር ነው ሰርቶ መብላት የሚቻለው። ሰላም ስኖር ነው ገበያ ገብቶ። ሰላም ስኖር ነው የትም ተንቀሳቅሶ መኖር የሚቻለው። እነዚህን ጸረ ሰላምና የጥፋት ኃይሎች ተከታትሎ እርምጃ ለመውሰድ ህብረተሰቡ ከጎኑ መቆሙን የሚጠቅሰው የአዳማ ወረዳ አስተዳደር አሁን ላይ የተረጋጋ ሁኔታ መኖሩን ተናግሯል። የጥፋት ኃይሎቹ ከፍተኛ ጉዳት አድርሰዋል። በአሁኑ ሰዓት ህዝቡን፣ ንብረቱን ለመጠበቅ የጥፋት ኃይሉም በከፍተኛ ደረጃ ስለተደረሰበት የህግ የበላይነቱም እየተረጋገጠ ስላለ ትልቅ መረጋጋት ያለው በሀገሪቱ የሰላምና የዲሞክራሲ ስርዓት ግንባታ ላይ እያደረጉ ያለውን አስተዋጽኦ አጠናክረው እንደሚቀጥሉ የጅማ ከተማ ነዋሪዎች ተናገሩ። ነዋሪዎቹ በሀገሪቱ ወቅታዊ ጉዳዩ ዙሪያ ውይይት አካሂደዋል። አማራ ተመስገን ተጨማሪ አለው። የጅማ ከተማ ነዋሪዎች ባካሄዱት ወቅታዊ ውይይት በሰላም ጉዳይ በሰፊው መክረዋል። በቀጣይም የአካባቢያቸውን ሰላም በመጠበቅ ረገድ የድርሻቸው እንደሚወጡ አስገንዝበዋል። ሰላም ለሁሉም ነገር መሰረታችን ነው። በሰላም ጉዳይ ላይ መወያታችን ደግሞ ቅድሚያ የሚሰጠው ጉዳይ ነው። የከተማችን ህዝብም የአካባቢውን ሰላም በመጠበቅ በኩል በርካታ ስራዎችን አከናውኗል። በቀጣይም አጠናክረን እንቀጥላለን። የጅማ ህዝብ ሰላሙን አስከብሮ ዛሬ ላይ እንደደረሰ ነገም ደሞ ወረተሰቡ ሰርቶ አንድ ነገር ላይ መድረስ እንዳለበት፣ ወጣቱ ወደ ስራ መሳተፍ እንዳለበት፣ አዛውንቶች ልጆች እናቶች ወደ ስራ መመለስ እንዳለባቸው የተለያየ የተለያየ አገር ላይ ያሉ ፋብሪካዎች ጅማ ላይ እንዲኖሩ ይገባል። እሺ፣ አቶ ኦነግ ፋብሪካ ለምን ያቃጥላል? የህዝብ መገላገያ የሆኑትን ተሽካሪካሪዎችን ለምን ያቃጥላል? በአለም አቀፍ ኢንተርናሽናል ውጊያ ሆስፒታሎች አምቡላንሶች አይቃጠሉ የጅማ ከተማ አስተዳደር ከንቲባ አቶ አህመድ ሁሴን የከተማዋ ማህበረሰብ በሚታወቅበት የሰላምና የመተሳሰብ ባህሉን አጠናክሮ እንዲቀጥል ጠይቋል ብይቁን ብዮ ተብራዳ አደከንደው ብየሰባብሰብ ለሞታል ይህ ሀገር ከሌሎች ሀገራት የሚለየው የብሔር ብሔረሰቦች እንዲሁም የተለያዩ ሃይማኖቶች የሚገኙባት ተከባብሮና ተፈቃቅረውም የሚኖሩባት ሀገር ናት ይህ የመቻቻልና የመደማመጥ ባህላችን እንደ ከዚህ ቀደሙ ሁሉ ተጠናክሮ መቀጠል አለበት። የጨፌ ኦሮሚያ ጽህፈት ቤት ኃላፊ አቶ ሙስጠፋ አባሲመል በበኩላቸው የአገሪቱን ሰላምና ዴሞክራሲ ወደ ኋላ የሚጎትቱ ኃይሎችን ነዋሪው ሊታገል እንደሚገባ አስገንዝበዋል። በውይይቱ የአገር ሽማግሌዎች፣ የሃይማኖት አባቶችና የተለያዩ የህብረተሰብ ክፍሎች ተሳትፈዋል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ አማረ ተመስገን ጅማ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዜናዎችን፣ የቢዝነስና የስፖርት መረጃዎችን በተንቀሳቃሽ የስልክ መልእክት ማድረስ ጀመረም። ወደ 8599 ሜኑ ብለው በመላክ የምንሰጣቸውን አገልግሎቶች ዝርዝር ያገኛሉ። ከዜና ወጃዎቻችን አስቀድመው የተመረጡ ዜናዎች እንዲደርሶ በ8599 ኤል ኤን ኤ ብለው ይላኩም። የምንዛሪ መረጃዎች በማለዳው እንዲደርሶ ከፈለጉም የኤክስ ብለው በመላክ የዕለቱን የምንዛሪ መረጃ ያገኛሉ። የእንግሊዝ ፕሪሚየር ሊግ መረጃ ፒኤል ብለው ከላኩ ይደርሶታል። ፍላጎቱ የአውሮፓ ሻምፒየንስ ሊግ መረጃዎችን ማወቅ ከሆነም ሲኤል ብለው መላክ ይችላሉ። 8599ን በመጠቀም ለመረጃ ቅርብ የሆኑ የጠየቁት መረጃ ሲደርሶት ብቻ ከሂሳቡ ላይ አንድ ብር ይቀንሳል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን